ሰላም ሰላም ቤተሰብ፣ እንዴት አደራችሁ? እኔ ደህና ነኝ። ዛሬ አዲስ ነገር ይዤላችሁ መጥቻለው፣ እች እህታችን የምታዩት ማለት ነው። ከዛ በፊት ግን አንድ ነገር ማለት እፈልጋለሁ። በተለይ አዳዲስ የምትመጡ ማለት ነው፣ ቤተሰብ እባካችሁን የኤጀንሲ ኤጀንሲያቸውን ማወቅ አለባችሁ፣ ስልክ ቁጥራቸውን አድራሻቸውን አሁን ቤተሰብ አያውቅም። የዚች ኤጀንሲ የሚሆነ ስልክ ቁጥራቸውን የላቸውም ገባችሁ። እና አዳዲስ የምትመጡ ልጆች ፓስፖርታችሁን ኮፒ አርጋችሁ ለቤተሰብ ስጡ፣ የኤጀንሲያችሁን ስም ተናገሩ እና እቺ እህታችን ቃል ክዳን ወንድዬ ነው የምትባለው። ቤተሰብ እንግዲህ እየፈለጋት ነው። በጣም ያሳዝናል። እንዴት ማለቴ አለማወቅ ይሁን እኔ አላቅም። እንዴት የኤጀንሲ ኤጀንሲያቸውን ስም አያውቁም። ብቻ በጣም ከባድ ነው። የሆነ ነገር ቢሆነው እንዴት ነው የሚያዙ? እነዚህ ሰዎች እንደ ፈጣሪ ምንም አትሁን እንጂ ሰው አንዴ ከሆነ ምን ይመጣል? ምንም እኮ አይመጣም። አሁን ነፍስ እኮ የውሻ ያህል ሆኗል፣ የሰው ነፍስ ማለት ነው። በጣም እንጃ፣ የሰው ነፍስ በጣም እየረከሰ ነው። ምን ፈጣሪ ይጠብቃት እንግዲህ እህታችን በጆርዳን ጆርዳን ነው የምትኖረው። ለቤተሰቦቿ ተናግራ ነበረ ታማ ሆስፒታል እንደገባች ተናግራ ነበረ። በዛው ነው ያለው የጠፋችው ማለት ነው። ፈጣሪ ይጠብቃት። የምታውቋት ካላችሁ ጓደኛ ምናምን የሆናችሁ ማለት ነው እስቲ ይችኛው እቺኛው እስክሪን ላይ የምታያት ከአለም ጎን ያለችዋ ማለት ነው። ያው አለምን ታውቁታላችሁ ማታቁት አለ ብዬ አላስብም። እኔም ቲክታክ ላይ ያየሁትን ነው ወደ እናንተ ያመጣሁት። በጣም ነው ያሳዘነችኝ። የኔ እናት ምን ሆና ይሁን ማለት ስልኳ ስለምዝግ ሆነ፣ ለምን ጠፋች? በጣም ያሳዝናል እና በጣም ከሁሉም ደግሞ በጣም የሚያሳዝነው ነገር የኤጀንሲ አድራሻቸውን ስማቸውን፣ ከየት ትምጣ እንዴት ትምጣ ምንም የሚያውቁት ነገር የለምና፣ በጣም ያሳዝናል። እባካችሁን ቤተሰብ ላያውቅ ይችላል። ማለት እንደዚ አይነት ነገር ግንዛቤ ምንም ላይ ኖራችሁ ይችላል። ግን እናንተ ስትመጡ አዳዲስ የሆናችሁ ለቤተሰቦቻችሁ የቢሮችሁ የተደራሻቸው የት እንደሆነ ስማቸውን ተናገሩ። ኮፒ ፓስፖርታችሁን እንግዲህ ለቤተሰቦቻችሁ አስቀምጡ። ኮፒ ፓስፖርት እንኳን የላትም እንግዲህ ዓለም ፎቶ ተልኮልኝ ነው። ፓስፖርት ኮፒ እንኳን የለንም ብሎ እንግዲህ ቤተሰብ ለዓለም እንግዲህ እንድታፋልግላቸው ተማጽነዋል ማለት ነው። ፈጣሪ በያለችበት የእውነት ፈጣሪ ጨርሶ ይማራት። በጣም ያሳዝናል። በጤና መተን፣ በቃ እዚህ መተን የሆነ በሽተኛ ነው የምንሆነው። ፈጣሪ ይጠብቀን ሁላችንም። ሰው ልጅ አይታመምም አይባልም፣ ይታመማል ግን ፈጣሪ ጨርሶ ይማራት። ለምንድን ነው ማለት ድምጿ ስለምንጠፋ፣ ፈጣሪ ይጠብቃት። ሌላ ምን ይባላል? ነፍስ እኮ እንዲሁ ነች። አሁን ባለፈው ሰሪቼ ነበረ ቪዲዮ አይደለ፣ በጆርዳን ህይወቷ ያለፈ ልጅ። ምንም በቃ ሬሳው እንደ እቃ ተጠቅልለው ይላካል፣ ይረሳል። እንዴት ሞተች? ማን ሞተች? ማን አላት? ማንስ ደግሞ ከሞተች በኋላ ምን እንዳይደረግ ነው። የእውነት ፈጣሪ እንደው አንድ አይምጣ እንጂ አንድ ሰው ከሞተ በኋላ ህይወቱ አለፈ ሲጀመር የትኛው መንግስት ነው የሚጠይቃቸው? በጣም ያሳዝናል። ሻወር ቤት ውስጥ ወርቃ ሞተች ነው የተባለው እና የሆነ ልጅ ባለፈውም ደጋግሞ ስለዛች ልጅ እየተናገሩ ነበርና ምን መጀመሪያ ነበር ከሳትሞት በፊት ከሞተች፣ እሷ አፈር አንድ በልታለች። ምን ብንጫጩ ምን ይመጣል? እና እንደው ፈጣሪ ይጠብቃል? እንዲሁ ነው ነፍሳችን የሚያልፈውና፣ ምን እንደሆነች ፈጣሪ ይጠብቃት። ሌላ ምን ይባላል እህቶቼ? ሁላችሁም ፈጣሪ ይጠብቃችሁ። እዚህም ያላችሁ እንደዚህ አረብ ሀገር ያላችሁ ኮፒ ፓስፖርታችሁን ለቤተሰቦቻችሁ ምንም ሆነ ምንም ስጡ፣ ለማንኛውም ለሁሉ ነገር የኤጀንሲያችሁን። አሁን የእኔ ቤተሰብ ኤጀንሲ ምን ይሁን ምን አያውቅም፣ ግን አግስቴ ታውቃለች። ቢሮ ምናምን ሄዳለች አዲስ አበባ ማለት ነው። የብዙ ቤተሰቦቻችን ችግር ነው። እነሱ ምንም አያውቁም። እኔ አሁን በምን ልምጣ በምን ምንም የሚያውቁ በባህር ልምጣ በህጋዊ ምንም የኔ እናትና አባት ማለት ነው የሚያውቁት ነገር የለም። የኔ አክስት ግን እኔ ያው እዛ አዲስ አበባ ስላደግኩት ታውቃለች። ቢሮው እዛው አጠገብ ስለሆነ ማለት ነው። የኔም ቤተሰብ አያውቁም ማለት ነው። አክስቴ ግን ታውቃለች። እና የብዙ ቤተሰቦቻችን ይሄ ችግር ነው። አለማወቅ ነው ከክፋት ሳይሆን አያቁም በምን እንምጣ በምን አጣርቶ አይጠይቁም። እና እባካቸውን እንደዛ አይነት ነገር ይኖራል አይኖርም አይባልን። ፈጣሪ ይጠብቀን። ሰው ልጅ ነንና በሰው ሀገር የሚያጋጥመንን አይታወቅም። የከፋ ነገርም ካለ ቢያንስ እንደ መረጃ ይሆናቸዋል እና ፓስፖርታችሁን ኮፒ የመጣችሁበትን የቢሮ ስም መናገር አትዘንጉ እህቶቼ። በተረፈ ደግሞ ፈጣሪ ጠብቀን፣ እኛ ራሳችን ጠብቀን የምናመጣው ነገር የለም። ፈጣሪ ከክፉ በሽታ ይጠብቀን እህቶቼ። ሁላችሁም በያላችሁበት ሰላም ሁኑልኝ። አዳዲስ የሆናችሁ ላይክ ሰብስክራይብም አድርጉ። እህታችን ደግሞ ሼር አድርጉ፣ ሼር አድርጉ። ዩቱብ የሆነ ችግር ደርሶበት ማለት ነው። ለብዙ ሰው እንዳይደርስ ሆኗል። የሆነ ችግር ደርሶበታል፣ ግን ለማስተካከል እየሞከርኩ ነው። ምንም እየታየ አይደለም። የሆነ ችግር እንዳለ ማ ዩቱብ ም ጽፎልኛል፣ ግን ምን ማድረግ እንዳለብኝ አላቅም። እንደሚስተካከል ተስፋ አድርጋለሁ። እና ሼር አድርጉ። እኔ የሚጠቀም ነገር ሼላችሁ ነው የሚመጣ ሁሌ። ላይክም ሳብስክራይብም አድርጉ አዳዲስ ሲሆናችሁ ማለት ነው። ፈጣሪ ጠብቃችሁ በያላችሁበት። ደጁ ዛሬ ደግሞ ደስ ይላል። ጠዋት ነበረ ይሄ ደጁን እንትን የቀረጽኩት ይሄንን ቪዲዮ ማለት ነው። ግን ከትንሽ ደቂቃ በኋላ እሳት ነው የሚሆነው። ሙቀት እንግዲህ ገብቷል እንደተለመደው ማለት ነው። አሁን እንደምታዩት ደስ የሚል አየር አለ፣ ጠዋት ነው። ከሰዓት በኋላ ደግሞ እሳት ታውቃላችሁ፣ እሳት እሳት ነው። ይሁን እንግዲህ አሁን ወደ ሙቀት ገብተናል። አይዟችሁ እንግዲህ ለምደነዋል፣ በድል እንጨርሰዋለን። አንድ ስድስት ሰባት ወር ደግሞ ሙቀት ነው። ምንም ማድረግ አይቻልም። ሕይወት ነው እና መቻል ነው እህቶቼ። በያላችሁበት ሰላሙኑልኝ። ጓደኞቼ ሼር አድርጉ፣ ለሁሉም ሼር እያደረጋችሁ ሰላሙኑ በያላችሁበት። ቻው።